ባለማተቦች እንዴት ናችሁ? ዛሬም በሌላዊቱ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ከሌሊቱ አስር ሰዓት ተኩልን ያለ ነውና የት እንደምንሄድ እና ዛሬ ምን እንደሆነ ወደ ውጭ እየወጣው ነገራችኋለሁ። ምክንያቱም ሰዓታችን ትንሽ ሄዷል፣ ስለዛ እየሄድ ነገራችኋለሁ ማለት ነው። ይህንን ቪዲዮ ሰብስክራይብና ላይክ በማድረግ ጀምሩት። ወደ ቪዲዮ ቤተሰቦች ወተናት፣ እስቲ ቆይ አሁን ዛሬ ምንድነው መሰላችሁ፣ እነግራችኋለሁ ብያችሁ ነበር። በኋላ መብራቱ እንደዚህ አድርጌ ላው ሌሊት ነውና ሰፈራችን መብራት መብራት አለ፣ ግን የመንገድ መብራት የለም። ሆሳና ነው ዛሬ እና እውነት ነው የምላችሁ አለው አሻችሁን ጾም ከገባ ጾም አለው እንጂ ቅዳሴ የሚባል አልሄድኩም እስካሁን ድረስ እና ዛሬ መጨረሻ ቅዳሴ ነው ማለት ዛሬ ሆሳና ነው እና ከዚህ በኋላ ህማማት ላይ ቅዳሴ የለም። ስለዛ ግዴታ ዛሬ ማስቀደስ አለብኝ ብዬ ተነስቻለሁ። እኔ ብቻ ሳልሆን አንድ ጓደኛችን አለ። አንተ ግንባር ምንድን ነው የሚያክለው? ገብርኤል በዚህ ነው እና እየሄድን ነው ወደዛ። ብቻ ብቻ ደስ ይላል ምናምን ነገር ያለውን ነገር ተከታተሉን። ሰው ለሊት፣ ተነስቶ ቅዳሴ ይሄዳል። በጣም ጎበዝ ነው። ሁሉም ሰው እንደኔ ሰነፍ መስሎኝ ነበርና መንገድ ላይ አሁን እኔ አስር ሰዓት ላይ እንደዚህ አልጠበኩም። አንዳንድ አንድ ሰዎች አሉ ላይት የሚኖርበት ቦታ ላይ ቪዲዮ ለመስራት እሞክራለሁ እና እስቲ ዝም ብላችሁ ተከታተሉ። እስከዛ ድረስ ሰብስክራይብ እና ላይክ ምናምን ኮመንት ማድረጋችሁን እንዳረሱ ከሆነ ደርሰናል። የቤተ ክርስቲያኑ ድምፁ የሚሰማችሁ ከሆነ ደርሰናል። ቅዳሴያችንን ጨርሰናል። ጸበል ጥጥተን ምናምን ነገር ቁጭ ብለናል። በጣም ብዙ ሰውን ያለው እንዳያችሁት፣ እና የተረዳሁት ነገር ቢኖር እኛ ብቻ ነን ዱርዬ። ብዙ ሰው በጣም ያስቀድሳል ምናምንና በጣም ብዙ ሰው ማለት ነው መቅደስ ሞልቶ እንዳያችሁት ውጭ ነበረ የነበር ነው አብዛኛውን ሰዓት ማለት አብዛኛውን ሰዓት ሙሉን ቅዳሴ ከጀመር ከመጣን ጀምሮ ሙሉን ውጭ ነበርን። ትንሽ መቆሙ አድከ መሆን አለነገር እንጂ፣ ከዛ ውጭ በጣም ደስ ይላል። በተለይ መቅደስ ውስጥ ብንገባ አሪፍ ነበር ነው አስቀድሱ መክራችሁ ነገር የታስቀድሱ አሪፍ ነው እንግዲህ እስቲ ትንሽ ወደ ላይ ወጥተናል። እረፍት ለማድረግ ነው እንመለሳለን። ዝማሬ ምናምን እንዘምራለን። ተከታተሉ። ሰብስክራይብ ያላረጋችሁ ሰዎች ሊሁና ሰብስክራይብ አድርጉ። ኮመንት፣ ሼር ምናምን ማድረጋችሁን እንዳትረሱ። ተከታተሉ።

ያለው እግዚአብሔር መጀመሪያ እንኳን አደረሰ። እንኳን አብሮ አንድ ጥያቄ ነበር። ዛሬ ሆሳና ነው። ሆሳና ለወልደ ዳዊት ማለት ለወልደ ዳዊት ማለት ክርስቶስ ለአዳም ቃል ኪዳን ሲጋባለት ከልጅ ልጅ አድናል ነው ያለው። ልጅ ነው ሳይሆን ቀጥታ ትርጉሙ ምንድነው? እግዚአብሔር የዳዊት ልጅ እንደሆነ በመጽሐፍ ቅዱስ ተጽፎ ነበር። መንጌ እንዴት ነው? ሰላም ነው? ስራ አለ? እግዚአብሔር ይመስገን። ዛሬ ሆሳና ነውና እንኳን አደረሰ። እንኳን ሆሳና እንኳን ጥያቄ ዛሬ ሆሳና ነውና ሆሳና ማለት ትርጉሙ ምንድን ነው? አብሮ ዛሬ ሆሳና ነውና ጥያቄ በዚህ ህማማት ውስጥ ስግደትን አጠቃላይ እስከ አርብ ድረስ አምስቱን ቀን ስግደት ምን ያህል ስግደት ነው ቁጥሩ? 6666 በትክክል መልሶታል። ይህም የሚሆነው የጌታችንን ግርፋት በማሰብ ነው ማለት ነው። ከዚህ በፊት የጠየኳቸውን ሁለቱም ጥያቄዎች እስካሁን የመለሰ ሰው የለም። ስለዛ እናንተ ኮመንት ላይ የገባችሁ ሆሳ እና ምን ማለት እንደሆነ ጻፉልኝ። አመሰግናለሁ።